አሁን ደግሞ የምንሸጋገረው የምን የሰንበት ተማሪ ነኝ ወደ ተሰኘው ዝግጅታችን ነው። ተከታትለን እንመለስ። ሰነበታችሁ። ዛሬም እንደተለመደው ዝግጅቶቻችንም በደንብ እየተከታተላችሁ እንደሆነ ተስፋ አደርጋለሁ። አሁን ደግሞ የሰንበት ተማሪዎች ብቻ የሚሳተፉበት ተወዳጁ እኔ የሰንበት ተማሪ ነኝ የተሰኘው ዝግጅታችን የሚቀርብበት ሰዓት ነው። አደለ? ጎበዞች አቃችሁታል። ለዛሬም የተረኛው ደብር ሰንበት ትምህርት ቤት ተማሪዎች መጥተዋል። ከነሱ ጋር ጥሩ ቆይታ ይኖረናል። አብረን እንጥራቸው። ኑ ህቶቼ በዚህ ወንድሞቼ ደግሞ በስ አረፍ ይበሉ። እንኳን ደህና መጣችሁ። እኔ የሰንበት ተማሪ ነኝ፣ እናንተስ? በጣም ጥሩ። እኔም ሆነ ተመልካቾቻችን ከራሳችሁ አንደበት እንስማ ብለን ነው ራሳችሁን የመጣችሁበትን ሰንበት ውዴ ጭምር እስቲ ለእኔና ለተመልካቾቻችን አስታውቁ። ስሜ ማራሜት ይባላል። የመጣሁት ከእንጦጦ ሐመረ ኖኅ ኪዳነ ምሕረት ነው። ስሜ ዮሴፍ ሲሉ ይባላል። የእንጦጦ ሐመረ ኖኅ ቅድስት ኪዳነ ምሕረት አንድነት ገዳም ተማሪ ነኝ። ስሜ ኢልሳቤል ላቀ ይባላል። የመጣሁት ከእንጦጦ ሐመረ ኖኅ ቅድስት ኪዳነ ምሕረት አንድነት ገዳም ከሰንበት ትምህርት ቤት ነው። ስሜ በረከት ታደሰ ነኝ። የመጣሁት ከእንጦጦ ሐመረ ኖኅ ቅድስት ኪዳነ ምሕረት አንድነት ገዳም ከመርሴ ሰንበት ትምህርት ቤት ነው። ቃል ተሰማለን። አሜን። ቃል ተሰማለን። ቤተ ክርስቲያናችሁ በአዲስ አበባ የት እንደሚገኝ ማነው አድራሻውን እስቲ የሚነግረኝ? ማረማይት አድራሻው ኪዳነ ምሕረት ነው። የት አካባቢ? ከሶስተኛ ፌርማታ ወደ ላይ። እሺ፣ የሚጨምራለን ወይስ ብላለች ሽሮ ሜዳ ነው። ከሽሮ ሜዳ በላይ ማለት ነው። ቃሎት ነው ያሰማልን። አሜን ቃሎት ያሰማልን። ኪዳነ ምህረት ማለት ምን ማለት ነው? ኪዳነ ምህረት ማለት መሀሪ ማለት ነው። መሀሪ ዮሴፍ ኪዳነ ምህረት ማለት የምህረት ቃል ኪዳን ማለት ነው። እሺ፣ በረከት ኪዳነ ምህረት ማለት ምን ማለት ይመስልሃል? ወንድማችን ዮሴፍ እንዳለው የምህረት ቃል ኪዳን። እሺ በትክክል መልሳችሁት ያለን እንድሞቼ፣ በተጨማሪም የምህረት ውል ማለት ነው። እሺ ዛሬ ለኔና ለልጆች ምን ምን ነው የምታቀርቡልን? ማርያማዊት መዝሙርና የግዕዝ ትምህርት ነው። እሺ እስቲ በቅድሚያ ከመዝሙሩን ጀምር ኪዳነ ምህረት የአለም ሁሉ

እና ድንግል እና አስተባብረሽ ይዘሻልና እናት ድንግል ምንመ ብዙሀን ዘማሬ መልእክት ያሰማልን። አሜን። ዘማሬ መልእክት ያሰማልን። አሜን። አሁን ያለንበት ወቅት በቤተ ክርስቲያናችን ስርዓት ምን ተብሎ ይጠራል? ሲመስለኝ ለይ የጽጌ ወቅት ዘመነ ጽጌ ተብሎ ይጠራል። በትክክል መልሳለች። እመቤታችን ልጇን ይዛ ተሰዳለች፣ አይደለ? አዎ። ለምንድነው የተሰደደችው? ሄሮድስ ሄሮድስ ህጻናትን የሚገልጽ ስለነበረ ቅዱስ ገብርኤል ሽሺ ብሏት ሂጂ ከሄሮድስ ፊት ሂጂ ተባለት። ትጨምራለህ ዮሴፍ? ሄሮድስ ሰብአ ሰገል ወርቅ እጣን ከርቤ ሰጥተው ወደ ወደ ወደ ወደ ሀገራቸው ሲመለሱ ንጉሱ አግኝታቸው ንጉሱ ጋር ሲሄዱ ንጉሱ ጠየቃቸው። ንጉሱም ለ ለ ለ መጀመሪያ ሰብአ ሰገል ሊሰጡ ሲሉ አገኛቸው አ ወዴት ነው የምትሄዱት አላቸው። ከዛስ ከዛ በኋላ ለኢየሱስ ክርስቶስ ወርቅ እጣን ከርቤ ልንሰጥ ነው ምን ሄደው አሉት። እሱም እሱ ከኔ በላይ ንጉስ አለ በማለት እሱ ከሄዳችሁበት ተመልሳችሁ ኑና እኔንም አሲዱኝ፣ እኔም ሰግድለታለሁ አለው። ከዛ እንደዛ ሲለው መላኩ ተገልጾ በራእይ በሌላ መንገድ እንዲሄዱ ያደረጋሽ ኤልሳቤጥ ኤልሳቤት የተሰደዱት ሄሮድስ ልጅ ሊገል ነው መልአኩ ቅዱስ ገብርኤል መጥቶ ሺሺ ብሏት። እሺ በረከት ወንድማችን ዮሴፍ እንዳለው ሰባት ሰገድ ሊሰግዱ ለጌታችን ለኢየሱስ ክርስቶስ ሲሄዱ ሄሮስ በመንገዳቸው ላይ አያቸው። ወዴት ነው የምትሄዱት ሲላቸው ለወደ ለአምላካችን ለኢየሱስ ክርስቶስ ንጉሥ ለሚሆነው ልንሰግድ ነው ብለው ሄዱ። ከዛ እነሱም ስትመለሱ እኔም እንዲሰግድለት ታሳዩኛላችሁ ስትመለሱ እኔም እንዲሰግድለት ትመጣላችሁ ወደ እኔ አላቸው። ከዛ ወደ እሱ ሰግደው ወደ እሱ ሊሄዱ ሲል ቅዱስ ገብርኤል ወደ ሌላ አቅጣጫ ወሰዳች፣ በሌላ አቅጣጫ እንዲሄዱ አመራቸው። ከዛ ሄሮስ ሲቆዩበት ከዛ ህጻናቶች ከሶስት አመት በታች ያሉትን እንዲገደል አዘዘ። ከዛ ገብርኤል ለዮሴፍ ገልጾ እናቱንና ልጁን ይዛ ወደ ግብፅ ተሰደዳለሁ። ለአራታችሁም እግዚአብሔር አምላክ ቃሎችን እናሰማለን። እኛ ሴቶች እመቤታችን ቅድስት ድንግል ማርያምን መምሰል እንችላለን፣ ነው ወይስ አንችልም? እንችላለን ካላችሁም አንችላለም ካላችሁ አንችልም ካላችሁም እንዴት አንችልም? እሱንም ቅድስት ድንግል ቅድስት ድንግል ማርያም የተባረከች በእግዚአብሔር ፊት የተባረከች ናት፣ ድንግልም ስለሆነች አንችልም። አንድ አንደኛው ነገር እሷ ድንግል ናት። መጥፎ ነገርም አይታታቅም በቤተ መቅደስም ነው የስለ ኑረች። እሷ መምስልኛ አንችል ልሺ አንችልም። ምክንያቱም እሷ ከሴቶች ሁሉ የተለየ ስለሆነ አንችልም። ምክንያቱም እሷ የተባረከች ነች። አንችልም። ምክንያቱም እሷ በድንግልና ነው የወለደችው። ቃሉ ያሰማልን መሆን አንችልም ማለት ነው። እንደ እመቤታችን በድንግልና መውለድ አንችልም፣ ግን ደግሞ መምሰል እንችላለን። በአምን ካላችሁ በትህትና የተባረከች ናት። እኛም እኮ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ መባረክ እንችላለን። እንኳን እመቤታችን ቅድስት ድንግል ማርያምን ኢየሱስ የወለደችውን አምላካችን ኢየሱስ ክርስቶስንም እኮ ምሰሉ ተብለናል አይደል? ስለዚህ መምሰል እንችላለን፣ መሆን ግን አንችልም። እሺ፣ ወደ ቀጣዩ ጥያቄ እንለፍ። የጓደኛችሁ ልደት ላይ ተጠርታችሁ ከዛ ሌሎች የጨፈሩ ብር የተሸለሙ ብታገኙ እናንተ ለመጨፈር ብር ለመሸለም ምን ታደርጋላችሁ? አንቺ ብር ለመሸለም ብለሽ ምን ታደርጋለሽ? እኔ ብር ለመሸለም ብዬ እኔ የቅድስት ድንግል ማርያም ኪዳነ ምሕረት ሰንበት ትምህርት ቤት ተማሪ ነኝ ግን እኔ ብር ለመሸለም ብዬ አልጨፍርም። ጨፍርምሽ ዮሴፍ፣ እነሱ ቢሸለሙም እኔ የእንጦጦ አመረኑ ቅድስት ኪዳነ ምሕረት አንደነ ገዳም ተማሪ በመሆኔ አልጨፍርም። ከጨፈርኩም አይቀር ብሩን ወስጄ ወይ በሳንቲም ቤት ወይ ዝርዝር አስደረጌ ለነዲያን አከፋፍላል እሺ እኔ አልጨፍርም፣ ምክንያቱም የቅድስት ድንግል ማርያም መርሶ የሰንበት ትምህርት ቤት ስለሆነ፣ ቁድ ቤተክርስቲያንም ደግሞ አጨፍሩ ዘምሮ ነው የምትለው። እኔ አልጨፍሩም፣ ቢጨፍሩም ባይም አትጨፍሩ ጊዜ እግዚአብሔርን ነው አመስግኑም። እሺ በትክክል መልሳችሁታል። መጨፈር የለብንም። ለነዳያንም ብንሰጥ ለቤተክርስቲያናችን የምንሰጠው ብር ቢቸግረን፣ ኃጢአት ኃጫት እየሰራን መስጠት አንችልም። ስለዚህ አንጨፍርም ነው እሺ በጣም ጥሩ ስታድጉም መሆን ነው የምትፈልጉት። እኔ ሳድግ መሆን የምፈልገው የእንጦጦ ሀመራ ነው ኪዳነ ምሕረት ቅድስት ኪዳነ ምሕረት ዘማሪ መሆን እፈልጋለሁ፣ እና መርዳት ነዳያንን መርዳት። እኔ ሳድግ የቤተ ክርስቲያን አገልጋይ መሆን እፈልጋለሁ። አሁንም የግዕዝ ትምህርት ተምሬ በሱም በእሱም ካለፈልኝ ድቁናን ይዤ ሌሎችን ማስተማር። እሺ፣ እኔ ሳድግ መሆን የምፈልገው የቤተ ክርስቲያን አገልጋይና የተቸገሩ የተለያዩ ሰዎችን መርዳት እፈልጋለሁ። እኔ ሳድግ መሆን የምፈልገው ቤተ ክርስቲያን አገልጋይ ለሚቀጥለው ትውልድ እንደኛ ትልቅ ቦታ እንዲ ትልቅ ቦታ ለመድረስ ለመድረስ ለአራታችም እግዚአብሔር አምላክ ቃል እንሰማለን። ከሴቶች ቅድስት ከወንዶች ደግሞ ቅዱስ መሆን የሚፈልግ ወይም ደግሞ የሚመኝ አለ። ማርያምት እኔ እንደ እንደ እነሱ መሆን አልችልም፣ መሆንም አልፈልግም። እኔ እንደ እንደ መጥምቁ ዮሐንስ ወይም እንደ ሐዋርያት ቅዱስ መሆን እፈልጋለሁ። ልክ እንደማ እንደ ጴጥሮስ እንደ ቅዱስ ጴጥሮስ እሺ፣ እኔ መሆን አልፈልግም። ምክንያቱም የሰው ልጆች ሁሉ ኃጢአት ይሰራል። እኔ መሆን እፈልጋለሁ እግዚአብሔር ይፈቅድ ልክ እንደማ ቅዱስ መርቆሮስ ቅድስት መሆን እንችላለን። ከዓለም አሳሳሽ ናት። ዓለም ኃጢአት ልታስራን ትችላለች፣ ግን ያንን በንስሐ እየደመሰስን ቅድስት መሆን ወይም ደግሞ ቅዱስ መሆን እንችላለን። ልክ እንደ ህፃኑ ቅዱስ ቂርቆስ ሃይማኖትን ቀየር ተብሎ ነበር አይደለ? ሃይማኖትን አልቀይርም ብሎ በዛ በህፃንነት እድሜ እንኳን ቅድስናን ተቀብሏል። ስለዚህ እናንተም የሰንበት ትምህርት ቤት ተማሪ እንደሆናችሁ ሁሉ ህጻናት እንደሆናችሁ ሁሉ ቅዱስ ቂርቆስን ምሳሌነት በማድረግ ሌሎችንም ቅዱሳን እና ቅዱሳን ምሳሌ በማድረግ እናንተም ቅድስት ወይም ቅዱስ መሆን እንችላላችሁ ማለት ነው። እሺ አሁን ደግሞ ወደ ሰንበት ትምህርት ቤታችን እንምጣ። የእናንተ ሰንበት ትምህርት ቤት ለልጆች ምን ምን ትምህርቶችን ያስተምራል? የኛ ሰንበት ትምህርት ቤት የምታስተምረው አስርቱ ቃላትን ታስተምራለች። እግዚአብሔርን ደስ የሚያሰኝ ነገር ታስተምራለች። እና እግዚአብሔርን አመስግኑ እግዚአብሔርን ውደዱ። ወደ የእግዚአብሔር ታዛዡ ኑ። የቅድስት ድንግል ማርያም ታዛዡ ኑ። ቤተሰቦቻችንም ታዛዡ ለቤተሰቦቻ ቤተሰቦቻችንም አክብሩ፣ ታዘዙ ትላለች። ዮሴፍ እህታችን እንዳለችው አስርቱን ቃላት ወንጌል ታስተምራለች። የእግዚአብሔርን ቃልም ታስተምራለች። እንዲሁም የሌሎችንም ታስተምራለች። ቤተክርስቲያን ምታስተምሮ አስርቱ ትእዛዛትን ታስተምራለች። ስድስቱ ቃላት ወንጌልን ታስተምራለች። ግእስ ታስተምራለች። ወደ እግዚአብሔር እንድንመለስ ታደርገናለች። እህታችን ኤልሳቤትን እንገረችው አስርቱ ትእዛዛትን ታስተምራለች። ስድስቱ ቃላት ወንጌልን ታስተምራለች። ደግሞ ክርስቲያናዊ ስነ ጉባርን ታስተምራለች። ለአራታችሁም እግዚአብሔር አምላክ ቃሉትን ያሰማለን፣ ቃሉት ያሰማለን። ሰንበት ትምህርት ቤታችሁ ይህንን ትምህርት ለምንድን ነው የምታስተምራችሁ? ሰንበት ትምህርት ቤታችን ይሄንን የምታስተምረን እኛ ታላላቆቻችንን እንድናከብር እግዚአብሔር ወደ እግዚአብሔር እንድንመለስ ከሌላ ከእግዚአብሔር በቀር ሌላ አምላክ እንዳናመልክ። እሺ እህታችን እንዳለችው ሌላ ሃይማኖትም ሌላ ሃይማኖት እንዳና እንዳና እንዳና መልክ እንዲሁም መናፍቃን እንዳንሆን፣ ሌላም ሌላም ነገር ታስተምረናለች። በመጀመሪያ ወደ እግዚአብሔር እንድንመለስ ታደርገናለች። ታላላቆቻችን እናትና አባታችን እንድናከብር ታስተምረን፣ ታናናሾቻችን እንድናከብር ታስተምረናለች። ሌላው ደግሞ ሰውን እንዳንነቀል ይባረክ የምታስተምረን የሁላ ትምህርት ለሌላቱ ልጅ እንድናስተምር እና ለራሳችንም እውቀት ግንዛቤ እንዲኖራል ለራሳችንም እግዚአብሔር አምላክ ቃሎት ያሰማልን፣ ቃሎት ያሰማልን። ይህንን የነገራችሁ ሁሉ ትምህርት ባትማሩስ ምን ችግር አለው? ምን ችግር ይመጣብናል ብላችሁ ታስባላችሁ? መናፈቅ እንዳንፎን ቤተሰቦቻችንን እንዳንሳደብ፣ ቤተሰቦቻችንን ከተሳደብን አሁን ለምሳሌ ትልቅ ሰው ከተሳደብን አሁን እኛ ተሳድበን ልክ ስናድግ ነው የሚቆጨን ለዛ መስደብን እንደሌለብን እሺ እኛ እኛም ባታስተምረን ዝም ብለን ቤተ ክርስቲያን ሄደን ተሳልመን ወደዚህ የምንመጣ ከሆነ የሆነ ሃይማኖት ተከታይ ዝም ብሎ መቶ አምልኩልኝ ምናምን ቢል ልናመልክለት እንችላለን። ስለዛም ስለዛም ነው እንዲህ ታስተምረን እኛ ባንማር ችግር ያለው ምክንያቱም መናፍቃን እንዳንሆን፣ አሁን መናፍቃን እንዳንሆን በረከትሽ እንዳን ባንማር የሚገጥመን ችግር የቤተ ክርስቲያን ምስጢር አናውቅም። ሌላ ደግሞ አንድ ሰው መቶ እና ወደዚህ ብር ሰጣለሁ ኦርቶዶክስ ተዋዶ ምን ትሰራላለች፣ ብር እሰጣለሁ ቢል እንኳን ባንማር እሺ ብለን ወደ ዘመን ሄዱ። ግን ስንማር እየተማሩን እያስታወስን አይ ይቅርብኝ ይኖራል። ለራታችሁም ቃልትን ያሰማለን። አሁን ደግሞ ከመጣችሁልን ነገር ውስጥ ያላቀረቧችሁልን ነገር ካለ አቅርቡልን።

ሰረቀ በስጋም ድንግል ዘንበለ ዘራበ ሲዋዳ ነነ እንታሳ ፈታ ላይ ሊሃ እግዚአብሔር እንዘይ ብዙ ሀብዝሁ ለማምኪ ያለ ሰምረ ሰምራ በፍቅረሰብ በፍቅረ ጋዛ ሰአሊ ለነ ቅድስት ቃልቲን ያሰማል። አሚን ቃልቲ ያሰማል። ቤተ ክርስቲያናችን ትወዳታላችሁ? አዎ። እሺ፣ ለምንድን ነው የምትወዳት ቤተክርስቲያናችንን ምንወዳት? እግዚአብሔርን እንድና እግዚአብሔርን እንድንወድ ቤተሰቦቻችንን እንድናከብር ስለምታደርገን ቤተ ክርስቲያንን የምንወዳት። እኛ ያላወቅነውን ነገር እንድናውቅ ታደርገናለች፣ እውቀትም ትሰጠናለች። እግዚአብሔርን እንደምናመሰግንና በእሱ እንድንባረቅ ታደርገናለች። ስርዓተ ስርዓተ ክርስቲያን እንድናውቅ ትረዳናለች። ታላላቆቻችን እንድናከብር ተረዳናለች። ስለ እግዚአብሔር እንድናውቅ ተረዳናለች። የምንወዳት ምክንያት ጣዖት አምላኪ ከጣዖት አምላኪነት ታወጣናለች። ደግሞ እንደ አይሁዶች አሁን ጌታችን እንዳንሰድበው ደግሞ የጌታችንን የጌታችንን የሰራቸውን ታምራት እንድናምን እንድናምን ታደርገናለች። እሺ ቃሌትን አሚን ቃሎት ቃሉት ያሰማል። ሰንበት ትምህርት ቤታችሁ ውስጥ የሚያስደስታችሁ ነገር ምንድን ነው? አለ መጀመሪያ እኔ አለ ሰንበት ትምህርት ቤታችን ውስጥ የሚያስደስቱ ነገሮች እግዚአብሔርን እንድናምን ያደርገናል እና ቤተሰቦቻችን እንድንወድ እንድናከብር፣ ቤተሰቦቻችን እንዳንሳደብ። እኔ ከዚህ ውስጥ የሚያስደስተኝ በራሳችን ልሳን እግዚአብሔርን ስናመሰግን ወይም በጽጌ ወራት ወይም እንዲሁም ባለንበት ሆነን ቀዳ አጽዋማትን እንድጾሙ ስለምታደርግ የተለያዩ ጾሞችን እንድንጾም እና ወደ እግዚአብሔር እንድንመለስ የተለያዩ ትምህርቶችን ታስተምራለች፣ የተለያዩ አጽዋማትን እንድንጾም ታደርጋለች። ስለዚህ ከሰንበት ትምህርት ቤታችሁ የሚያስደስታችሁ ነገር ይሄን ነው ማለት ነው እ ቃሎትን ያሰማልን። አሜን። ቃሎት ያሰማልን። ያላቀረባችሁልን ነገር አለ? መዝሙር? እሺ፣ እንዘምር በቃ ዳይ ሰላም ነው። ቃሉት ያሰማልን መዝሙሩንም በአማርኛና በዱርዝኛ ነው። በአማርኛ የመላእክት የሰማይ ታትናት የጻድቃንም ቤት የመላእክት የሰማይ ታትናት የጻድቃንም

በመጨረሻም ሰንበት ትምህርት ቤት የማይመጡ ልጆች ልክ እንደ እናንተ ሰንበት ትምህርት ቤት መጥተው እንዲማሩ ለወላጆች ደግሞ እንዳስኮላው ወይም እንዳለማዊው እንዲከታተሏቸው መላክ ብቻ ሳይሆን እንዲከታተሏቸው መልእክት አስተላልፉልን። ማረማየት ወላጆች ወላጆችም ሆነ ልጆች ወደ ቤተ ክርስቲያን እንድትመጡ እግዚአብሔርን ቤተ ክርስቲያን ስመጡ ደግሞ እግዚአብሔርን ታከብራላችሁ። ሰዎችን አትንቁ። ለባለት ፈልጋለሁ እኔ እኔ ማስተላልፈው አሁን፣ እዛ እዛ ሆነው ኳስ የሚጫወቱ አሉ። ስንት ነገር የሚያረጉ አሉ። ሰዓታቸውን ወይም ወይም ጊዜያቸውን በዛ ከሚያባክኑ ወደ ቤተ ክርስቲያን ሄደው ቢያጠኑ ወይም ቢማሩ እዛ እኔ ማስተላለፍ የሚፈልገው ወደ እግዚአብሔር እንዲመለሱ ወደ ክርስትና እንዲመለሱና እናታችን ቅድስት ድንግል ማርያምን እንዲያመሰግኑ ወደዚህ እንዲመለሱ፣ እዛ ሰፈር የሚጫወቱ ኳስ ምና የሚልቁ እዛ ጊዜያቸውን በዛ ከማሳለፍ የክርስቲያኖች የስነምግባር መማር እንዲማሩ አስተላልፋለሁ። እኔ ወላጆችም ህጻናትም ወደ ቤተ ክርስቲያን እየሄደችው የእግዚአብሔር ቃል ህጻናት ህጻናት ደግሞ ሰፈር ውስጥ ብዬ የምትጫወቱ እረፉ። እሺ፣ ለአራታችሁም እግዚአብሔር አምላክ ቃሊትን ያሰማል። እሺ፣ በእኔ በኩል ያሉ ጥያቄዎችን ጨርሻለሁ። ሁለታችሁ የዶርዝኛ ቋንቋ ትችላላችሁ። ዮሴፍ፣ ሰላሙን ልጆች መልካም ሰንበት በላቸው። እስቲ በዶርዝኛ ሰሩ። ፔሽው ኢንቲና እሺ ቃል ትን ያሰማለን። አዎ እሺ፣ ልጆች ለዛሬ ከመርሶ ህይወት ሰንበት ትምህርት ቤት ጋር የነበረን ቆይታ የተከታተላችሁትን ይመስል ነበረ። እንግዲህ በሰንበት ትምህርት ቤታቸው የጋሞኛ ቋንቋ ይሰጣል፣ እነሱም ይችላሉ። እናንተ መማር ከፈለጋችሁ መታችሁ እንድትማሩ መልእክቴን አስተላልፋለሁ። ቀሪ ቅዱስ ቂርቆስ ዝግጅቶች ይቀጥላሉ። እኛ ግን ከወዲሁ እንሰነበታችኋለን። እኔ የሰንበት ተማሪ ነኝ እናንተስ?

የእግዚአብሔር ልጆች ዝግጅቱ የተከታተልነውን ይመስል ነበር በዝግጅቱም ለተሳተፉ በሙሉ እግዚአብሔር አምላክ ቃሎትን ያሰማልን አሜን